ከናሁን ጋር ተጣልታችሁ ነው አይደል? ትንሽ መቼም እኔ አሁን ለኑሀሚን ያለኝን ፍቅር ያህል አንቺ ለእሱ ፍቅር አለኝ አትይኝም ማለት ምን ማለት ነው? ሆን ብለሽ ኑሀሚን ለማሰር ልጁ እንዳረገሽው ግልጽ ነው። እንደዛ ነው የምታስበው ማለት ነው? ማሰብ ብቻ ሳይሆን እነታውን እሱ ነው ሲጨቃጨቀኝ ነው እንዲፈልግሻለ ያልክ። ጉዳዩን በሰላም መፍታት ፈልጌ ነበር። ኑሀሚን ከዚህ በኋላ በዚህ ጉዳይ እንደተረበሽ አልፈልግም። ቤቱ ነገር በአንቺና በኑሀሚን መሃል ያለውን ነገር ነው በጉልበት ሽደሽ እኮ ምንም ያመጣሽው ነገር እንደሌለ አይተናል። እና ይቅርታ እንድጠይቅ ፈልገህ ነው? አንቺን የሚያስደስትሽ ከሆነ እኔ በምትኩ ናሁምን ይቅርታ ለመጠየቅ ዝግጁ ነ አግባብ ተይኝ ሞታል። እሺ ከኑሀሚን ጋር ገደል መግባት ትችላላችሁ። ይህን ነገር ግን ብታስቢበት የተሻለ ይመስለኛል። በጣም አዝናለው ጋሽ

እርስዎ ግን ምን አይነት ሰው ነዎት? በጣም ልዩ ሰው ነዎት ማለት አባቴ እንኳን የእርስዎን ያህል አልተረዳኝም። እኔኮ ማረባና ባለጌ ልጅ ነኝ። በእርግጥ ለሁሉም ነገር መሸኮልጅዘት ነበር። ልጅ አታለኝ ነው። አገባሽ አለው አብረን እንኖራለን ብሎ አሞኝቶኝ ነው። አባቴንም የሚንከባከብልኝ ስለነበር አመንኩት። ከሴት ገንዘብ ይቀበል ነበር የተባለ እውነት ነው። እኔኮ ምንም ነገር የሰሙ መስሎኝ ነበር። አልሰሙም እንደ ከሰማት ውጪ ሌላ ያልሰማሁት ነገር አለ እያልሽ ነው? ልጁ እኮ የአምራን ቅምጥ የነበረው ነው። ምን የሚሾፌር የነበረው ልጅ። ስለዚህ አውቆ ነው ሾፌሮ ነው እዚህ ቤት የመጣው ማለት ነው። አንቺን ፈልጌ ነው እዚህ የሚ ሾፌሮ የመጣውት ነው የሚለው። ይሄ እርኩስ ነው ህይወቴን ያመሰቃቀለው። ወይ ላ ለካ የማንም መጫወቻ ሁኝ ነበር የከረምኩት። አቶ ተሰማ እንዴት ዋልክ? ምን ሰላም አለ ብለሽ ነው? ባለጌን ከወለደኮ የገደለ ጸደቅ የተባለው አባባል ልክ ነበረ። እንግዲህ አንዴ የሆነ ሆኗል። እኔ ግን የገረመኝ የልጇን አባት እዚህ አጠገባችን አስቀምጣ ምንም ነገር አለመተንፈሷ ነው። እቺ ባለጌ ምን አፍ አላትና ታወራለች? ወይኔ! እንግዲህ ጓደኛችን ነበረ፣ ለልጅ ሚስት ትሆናለች ብሎ እዚህ ድረስ ያመጣት። በጣም ይቅርታ ወይዘሮ ዝናሽ፣ ለካ ባለጌነቷን ስለተረዳሽ ነው እንደዛ ስጠያት የነበረው። ካለፈም በኋላ እኮ ቢሆን ማወቅህ ጥሩ ነው። ከዚህ በኋላ ኖሚ የምትባል ልጅ የለችም፣ ሞታለች እሷ። አረ ተው ተሰማ፣ ማለቴ አቶ ተሰማ፣ ምንም ቢሆን እኮ የወለድካት ልጅ ነች። ኤደን እንኳን የእሷን ያህል አላስቀየምች። ለማንኛውም ያው እንግዲህ እንደዚህ ሆና እዚህ ቤት መቀመጥ እንደማትችል ታውቃለህ፣ መቼስ ይገባሃል። ያው እዚህ ቤት ውስጥ ሴቶች ልጆች አሉ፣ ይሄን እያዩ ካደጉ ጥሩ ነገር አይፈጠርም። አታስቢ ወይዘሮ ዝናሽ፣ እኔ ራሴ ቆተቷን ይዛ ከዚህ እንድትወጣ ነው ማድረጋት። አንተስ ማለቴ፣ የሚንከባከብ ሰው ያስፈልጋል። ብዙ ነገር በራስ ማድረግ አትችልም። ለዚህ ደግሞ የዛችን እርኩስ ሴት ልጅ ስም እንዳጠርብኝ። እኔም እኮ እያሰብኩ ያለሁት ስለአንተ ነው። አታስቢ፣ ከዚህ በኋላ እኔ ራሱ እዚህ የመቆየት ሀሳብ የለኝም። አንድ ጊዜ ፈጣሪ ኑሀሚን፣ እንግዲህ በስተመጨረሻም እኔ አምኜው ወድጀው ነበረ። እሱ ነው ህይወቴን እንደዚህ ያበላሸው ኤርሚያስ ነው በማለት እንግዲህ ለአቶ ለይኩን በነገረችው ታይም፣ እንግዲህ አቶ ለይኩን እጅግ በጣም ነበር እየተረዳት ማለት ነው። ምክንያቱም ሁሉም በጣም ሁላቸውም እሷ ላይ ነበር እየፈረዱት ማለት ነው። እንዴት እንደዚህ ሊሆን ይችላል? እሷ ጨዋነች እየተባለ እንዴት እንደዚህ አደረገች? አቶ ተሰማ ይብን እንደዚህ ባለጌ የሆነች ልጅ በፍጹም ልትኖረኝ አትችልም፣ ኤደን እንኳን ይህን ያክል አልበደለችኝም ብሎ ከኑሀሚን ጋር እንዲሁም ኤደንን ሲያወዳደሩ ነበረ ማለት ነው ምክንያቱም እኔ በጣም ጨዋነች ነች እያልኩኝ ላቶሌይ ኩልጅ ለማጋባት እጅግ በጣም ልቤ ፈልጎ እንደገና እና ሆምን ወደዋለሁ አፈቅረዋለሁ እያለች እንዴት እንደዚህ አይነት ነገሮችን ልታደርገኝ ትችላለች በሰው ዘንድ አንገቴን አስደፋችኝ በማለት እንግዲህ አቶ ተሰማ ማለት ነው እጅግ በጣም አዝነዋል ከዚህ ቤት ኮቶቷንዛ መውጣት ትችላለች እኔም እንደፈረደብኝ እወጣለሁ ከዚህ ቤት ራሴን ችዬ እኖራለሁ፣ በማለት እንግዲህ አቶ ተሰማ ሲናገር ለወይዘሮ አስቴር እንግዲህ ሰምተናል ማለት ነው። አቶ ሌኩንም ለነሆሚ ይህ ሁሉ ነገር እንግዲህ ከተፈጠረ ምን ማድረግ ይቻላል፣ ግን ደግሞ በመጀመሪያ ነበር ነገሮችን መጠንቀቅ ያለብሽ፣ አለመቸኮል ነበረብሽ የኔ ልሽ በማለት እንግዲህ ናሆሚን ሲያጽናኗት ነበረ። በቃ ላንችና እንዲሁም ላባትሽ ቤት እከራይላችኋለሁ፣ ሁለታችሁ አንድ ላይ ትሆናላችሁ በማለት እንግዲህ ለናሆሚም ተናግሮ ነበረ። ናሆሚም አባቴ እንዳንተ ያክል አልተረዳኝም፣ መቼም ይቅር አይለኝም እንዴት ነው አብሬው የምኖረው በማለት እንግዲህ እያሰበች ትገኛለች ማለት ነው። ሌላው ናሆም እጅግ በጣም ነበር የተናደደው ማለት ነው። ምክንያቱም ቀጥታ ኤርሚያስንዶ ከደበደበው በኋላ ግን ደግሞ ቆም ነበረ። ምን አይነት እጅል ብሆን ነው እስከ ዛሬ እንደዚህ ስትጫወትብኝ አምራን እኔ ዝም ያልኋት በማለት እንግዲህ ዝም ብሎ እንደ በግ እንደተጓዘላት እና ስትጫወትበት እንደ ኖረች ሲያስብ እጅግ በጣም ተናዷል። ከኤርሚ ጋር ከተደባደቡ በኋላ በመጨረሻም ተነጋግረው ምን ማድረግ እንዳለባቸው ተወያይተው ነው የተለያዩት ማለት ነው ምክንያቱም እኔ ከእሷ ጋር ምን ማድረግ እንዳለብኝ አምራን አሳያታለሁ፣ እያለ ናሆም ሲፈክር ነበረ ማለት ነው። አዎ እሷ አትወድህም፣ አታፈቅርም። እንደዚሁ ስትጫወትብ ነበር እየኖረችው እኔ ግን ከእናንተ ቤት በቤት ሾፌርነት ተቀጥሬ የገባሁት እንኳን ለናሆሚ ብዬነው ነው። እኔ የልጄን እናት ማጣት አልፈልግም ናሆሚን በጣም እወዳታለሁ አፈቅራታለሁ ወይም በማለት እንግዲህ ተናግሯል ማለት ነው። ኤርሚ በነገራችን ላይ ይህ ነገር እንዲፍረጠረጥ ወይም ደግሞ እውነቱ ይብን እንዲታወቅ ኤርሚ በጣም ይፈልግ ነበር ግን ናሆሚ እንዳትጎዳ ይፈልጋል ማለት ነው። ናሆሚም እንዳትጎዳና ሌላ ነገር ውስጥ እንዳገባ ብሎ ነው እንግዲህ እዚህ ቤት ውስጥ እየገባው። እንዲሁም ደግሞ የናሆም እህት ራሱ እንዲሁም ወይዘሮ አስቴር ናሆሚን እያሰቃዩዋት ነበረ ከዛ በፊት። እንግዲህ ከጎኗ መቆም አለብኝ ከእሷ መራቅ የለብኝም ብሎ ስላሰበ ነው እንግዲህ ወደዛ ቤት የገባው ማለት ነው። እና አሁን ላይ እውነቱ ስለታወቀ ከምንም በላይ እሱ በጣም ደስተኛ ነው ምክንያቱም ይህን ለራሱ ለማድረግ እጅግ በጣም ክፍተት ስለፈጠረለት ደስ ብሎታል። ያ ማለት እንግዲህ ናሆም እሷን ከማፍቀር ወይንም ደግሞ እሷን አገባታለሁ ብሎ አቶ ለይኩንም ለልጄ አጋባታለሁ ያላትን ነሆሚን እንደሚተዋት እርግጠኛ ስለሆነ ናሆሚ አሁን ላይ እርጉዝ ከሆነች በእርግጠኝነት እኔ ጋ ትመጣለች እሽ ትለኛለች ብሎም ስላሰበ እጅግ በጣም እንግዲህ ደስተኛ ነው ማለት ነው። አምራን አሁን ላይ እንግዲህ የሰውን ውርደት አፍረጥኩኝ ብላ እንትን ብላ ነበር አስባ ነበር ግን ደግሞ የራሷም ነገር ፍርጥርጦ ወቶላታል ማለት ነው። ከዚህ በፊት ናሆምን እንዳጭበረበረችው እና እንዲሁም ደግሞ ከናሆም ብር እየወሰደች ለኤርሚ እንደሰጠችው ማለት ነው ወይዘሮ አስቴር እና አቶ ለይኩን ሰምተዋል። በዚህ ነገር ውስጥ እጅግ በጣም ተናደዋል። የኔ ብር የሁሉም መጫወቻ ሆነ እያለች እንግዲህ ወይዘሮ አስቴር ስትናገር ነበር ማለት ነው ግን ደግሞ ናሆሚ እዚህ ቤት እኔ ብወጣም የአንቺ የራስሽ የሆነ ሚስጥር አለሽ፣ ወይዘሮ አስቴር እንዳትረሺ። እኔ አባቴ እንዲታከምልኝ ነው የምፈልገው። ስለዚህ አባቴ እንዲታከም ደግሞ የአንቺ ነገሮች ያስፈልጉኛል። ያንን ነገር የማታደርጊ ከሆነ ደግሞ ያንቺን ሚስጥር ደግሞ እዘከዝክልሻለሁ። የኔ ህይወት አንዴ ተበላሽቷል። ስለዚህ አንቺ ሚስጥርሽ ለማንም እንዳልናገር ካመንሽ እና ደግሞ ከተረዳሽ አባቴ ውጪ ሄዶ እንዲታከም እፈልጋለሁ። አቶ ለይኩን እንዲያሳክመው አንቺ የግድ መጎትጎት አለብሽ፣ ብላ አስጠንቅቃታለሽ ማለት ነው። እኔ ችግር የለውም የተቻለኝን በሙሉ አደርጋለሁ፣ ግን ደግሞ አቶ ለይኩን አላሳክምም ቢል ምን ማድረግ አለብኝ? በማለት ጠይቃት ነበረ። አቶ ለይኩን በጣም ጥሩ ሰው ነው። ስለዚህ እሳቸው አላሳክምም አይሉም፣ በምንም ጉዳይ እሱ አላሳክምም አይልም። ስለዚህ የሚታከመውም የማይታከሙ በአንቺ ምክንያት ነው። አንቺ የግድ መስራት አለብሽ ብላ እንግዲህ አስጠንቅቃታለች ማለት ነው። ወይዘሮ አስቴርን ናሆሚ አስጠንቅቃታለች። ስለዚህ ናሆሚ እዚያ ቤት ለመውጣት አስባለች። በመጨረሻም እንግዲህ ኤርሚ ማለት ነው ቀጥታ ወደነ ለይኩን ቤት መጥቷል። ምክንያቱም ከስራ ተባሮ ነበረ የሚሰራውን ስራ አቁሞ እንግዲህ ውጣ ተብሎ ከቤት ወጥቶ ነበረ። በሱ ምክንያት ነገሮቹ ስለተበጠበጡ ምናምን ነገር በጣም ሁላቸው ተበሳጭተው በነበሩበት ሰዓት ስላስወጡት ተመልሶ ሲመጣ ግን ለምን መጣ በማለት አቶ ለይኩን ራሱ እጅግ በጣም ተናዶበት ነበር። እንግዲህ ኤርሚያስም የተናገረው ነገር ምንድን ነው? ያው የልጅን እናት ፈልጌ ነው የመጣሁት፣ መምጣት ስላለብኝ ነው የመጣሁት የሚል እንግዲህ ትክክለኛ መልስ ነው የሰጠው ማለት ነው። ያ ማለት እንግዲህ ናሆሚ ያረገዘችው የእኔ ልጅ ነው። ስለዚህ የልጅ እናት ነው ለማየት የመጣው ብሎ እንግዲህ ተናግሯል። በመጨረሻ ተፋጧል። በእርግጠኝነት ናሆሚም እንግዲህ ቦርሰዋን ይዛ ማለት ነው ከኤርሚያስ ጋር ለመውጣት ተዘጋጅታለች ማለት ነው ዘወር ሲል ያ ኑሀሚን ልብሶቿን አስተካክላ ለመውጣት ተዘጋጅታለች ማለት ነው። እንግዲህ ከዚህ በኋላ ያለው ምን ሊፈጠር ይችላል? ያው አቶ ተሰማስ ለኑሀሚን ይቅርታ ያደርጉላታል ወይንስ አያደርጉላታል? ኑሀሚንስ ከኤድሚ ጋር ትቀጥላለች ወይንስ ብቻዋን ችላ ራሷን ችላ ትኖራለች? የሚለው አብረን የሚናይ ይሆናል። እንግዲህ እጅ ቻናሌ ተከታታዮች ቤተሰቦቼ በያላቸው በሰላማቸው የብዛሌ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫውን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።